ታውቃላችሁ ለምን እንዳንገበገበን? ታውቃላችሁ የእናት ነገር ስለሆነ ነው። እሺ። ስለዚህ እኔ እናቴ ሰው ብትገድል ራሱ እቀብርላታለሁ ደሞ ቁጭ አርጌ ቆፍሬ እቀብረዋለሁ የገደለችውን ሰው። እንኳን ቪዲዮን እና ኦዲዮን እያወጣ እንዲህ ብላ ነበር እንዲህ ብላ ነበር ብዬ ላወጣ ይቅርና፣ ለምን የእናትን ነገር በልጅነት ስላወት እኔ እናቴ ዋጋ እድሜ ከፍላ ህይወት ከፍላ ነው ያሳደገች። ፖለቲክስ እኛ ስለ የዴዚ እናት ስትነካ የተሰማኝ የተወጋሁት የእናትን ነገር ስለማጣት እናት አጥቻ ቃት አለሁ እግዚአብሔር ይመስገን እናቴ ተመልሳለች። ህይወት የለያለች ግን በየቀኑ ስልክ በተደወለ ቁጥር ከኢትዮጵያ ልቤ እንዴት እንደሚሰነጥቅ ያችን ክፉ ቀን ሰማት አለው የእናትን ጥቅም አሁን ባለችበት እድሜ ጊዜ አታቀው አጠገቧን ያለች ሪቴት አድርጋታለች፣ በመኖሯ ነገር ግን የምናቀው ህይወት ሲወጥረን ነው። የምር ኑሮ ሲገማን ወልደን ስናየው እቺ ኮኮብ ጨረቃ ነኝ ብለን የምናስበው ነገር እንደ ጨረቃ ሳይሆን የዓለም አሸዋ እንደሆነን ተራ እንደሆነን ያወቅን ጊዜ፣ ዓለም የምር ስትፈትነን ኢንቪዚብል በሆንበት ሰዓት ነው እናትሽ ብቻ ነች። አንቺ ጨረቃ ነሽ የምትላት ሌላ ሁሉ ይጠፋል። አሁን እንደዚያ ያጨበጨቡላት ሰዎች በሙሉ ይጠፋሉ። እንደምታስበው ውድ አይደለች ዓለም ይተካታል። ጊዜ ይተካታል። እናት ብቻ ነች የማትተካው። እናት ደካማ ጎን ሊኖራት ይችላል። አሁንም ደካማ ጎን ይኖራታል እርግጠኛ ነኝ። ብትገድል እንኳን ልትደብቅላት ይገባል። ከት ምታት ማጠር እናት ነች፣ በምንም የማትተካ ማለት ነው። እኔ ሰዎች እናታቸው ሞተው እንዴት እንደሚኖሩ አላውቅም እንዴት ሰርቫይቭ እንዳደረጉ፣ እኔ እውነቴን የምነግራችሁ የእናትን ጣም አባቴ እናቱ ሞታ ሰላሳ አመት ሞልቷት ነበር። ያኔ ልጅ እያለው ፀሐይ ላይ ይወጣል ቁጭ ይላል። ቅዳሜ ቅዳሜ ይወዳል ገላውን ታጥቦ ፀሐይ እየመታው የአባባ ገብረሐና ምናምን መጽሐፍ ያነብ ነበር እና የሆነ ሰዓት ላይ ግን ያንጎራጉሪ ያንጎራጉር እና እንባው ጠብ ሲል አየዋለሁ። ምን ሆነ ክን አባዬ ካልኩት እናቴ ትዝ ብላኝ ይላል። ሰላሳ አመት አልፎታል እኮ እናቱ ከሞተች እኔ እንኳን አላውቃትም ነገር ግን ፔን ነበረው ጉዳት ነበር፣ እድሜ ልክ ጎሎ ነው የሚያልፈው። ያንን ፔን ስለምናቀው በተለይ በድህነት የኖርን ሰዎች እና ምንም አይነት ምቾት እንኳን ቢኖር እናት እናት ነች። ግን በድህነት ስላደግኩኝ እኔ እናትና አባቴ የከፈሉልኝ ዋጋ ስለማቀው ማንም ወንድ ይመጣል ይሄዳል። ግን እናታችን ወይ ደግሞ ወላጆቻችን፣ እንኳን ወላጅ እናትና አባት፣ ወንድም እህት፣ እንኳን ማንም ሰው ሊዘልፍባቸው አይገባም። ስለ እውነት ነው የምላቸው ባውንደሪ ማድረግ ቦይፍሬንድ ቦይፍሬንድ ነው ፍቅር ፍቅር ነው እስናና በ ፖለቲክስ ፍቅር ከያዛ ታስ ግድ ፎር ሀር ነገር ግን ሀ ባውንደሪ ልካውን ትናንትና ክርክሩ ላይ ባልሽን አይ ሚን ቦይፍሬንድሽን በጣም ስጠብቅለት ነበር ስሜቱን ዶን ስ ምና በጣም ስጠብቅለት ነበር ሺ ዲዘርቭ ቤተር ዳናት። እናትሽ ከዛ በላይ ዲዘርቭ ታረጋለች። እሷ ነበር እንደዚህ ጋርድ ልታረግ የሚገባው ዴዚ ናት። ዩር ቦይ ፍሬንድ አይ ኖ ዩር ቦይ ፍሬንድ ሀዝ የሆነ ኢሹ አለባችሁ ምናምን፣ ግን ዩ ሀቭ ቱ ቢ ኢን ደ ሚድል ሆነሽ ይሄ ሲጀመር አደባባይ ለማውጣት አልነበረብሽ። ናት ሰፖስ ቱ ቢ የማንም ሰው ማውሪያት አልነበረበት። ሰምቲንግ ሀስ ቱ ኬፕት ቤትሽ ሊቀመጥ ይገባል። አንዳንድ ነገሮች መውጣት የለባቸው። ኒስ እስስ ፔኔን የኔ ፔን ነው። ይቅርበሉኝ ስለ ፖለቲካ አስባችሁት ልባቸውን የነካሁት ካላቸው ይቅርበሉኝ። እኔ ስለ እናቴ ብቻ ነው ያወራት። እናቴ ስለምትናፍቀኝ እና የየቀኑ በጣም የግርሳት ስለምትሆንብኝ እናቴ ነገር ስለ ራሴ ስላደረግኩት ነው። ይቅርበልኝ። እሺ፣ መልካም ቀን።